ስንታየው ገብረ ክርስቶስ እባላለሁ። እዚሁ አካባቢ ተወልጄ ያደኩኝ ነኝ። እንቁላል ፋብሪካ እንቁላል ፋብሪካ። ይሄው እዚህ አደባባዩ እንደሚታየው አደባባዩን ይዞ በዚህ ይሄ ወደ ሩፋኤል የሚወስድ መንገድ ባባዲና አድርጎ ባባዲና አድርጎ ሩፋኤል፣ እሺ፣ ሳትደርስ ከአባዲና ወደዚህ ያለው በሙሉ እንቁላል ፋብሪካ ነው የሚባለው። በዛ ደግሞ ወደ አዲስ አበባ ትምህርት ቤት ቁጥር አንድ አዲስ አበባ ትምህርት ቤት የሚባላል እስላም መቃብርን ይዘ እስላም መቃብር ድረስ እሱ ደግሞ ከዛ ወደዚህ ደግሞ ወደ ፖሊስ መኮንኖች ክበብ አለ። ፖሊስ መኮንኖች ክበብ ድረስ በቃ ዙሪያው አጠቃላይ እንቁላል ፋብሪካ ነው። በጣም ጥሩ፣ በጣም ጥሩ። ስለዚህ ከሩፋኤል የሚመጣ ቀጥታ ቁልቁለቱን ሲወርድ የሚያገኘው እንቁላል ፋብሪካ እንግዲህ። ብዙ አራዶች አሉ ኳስ ተጫዋቾች አሉ። ኳስ ተጫዋች ከዚህ ከእንቁላል ፋብሪካ ድልድዩን አሁን አሳይሃለሁ። በኋላ ከድልድዩ አለፍ ብሎ የሙሉጌታ ጌታቸው የሚባል ኳስ ተጫዋች ነበረ። በፊት የቅዱስ ጊዮርጊስ የኢትዮጵያ ብሔራዊ ቡድን ኳስ ተጫዋች የነበረ አሁን ጀርመን ሀገር ሌላ የውት ውስጥ ነው ያለው እሱ አለ። ኳስ ተጫዋች በዚህ ደግሞ በልክ አደባባዩን አልፈክ እንደ ወይን ህንጻ አካባቢ ገባ ብሎ ደግሞ የድሮ የስማቸው ጠፋብኝ የኢትዮጵያ ሬዲዮ አዋጅ የሚናገሩ በደርግ ጊዜ አሰፋ ይርጉ የአሰፋ ይርጉ ቤት እጥፍ ብሎ የአሰፋ ይርጉ ቤት አዋጅ ነጋሪ ነበረው። በደርግ ጊዜ በጣም የታወቁ አዋጅ ነጋሪ፣ ከአንድ ከአምስት ከስድስት ዓመት በፊት ነው የሞቱት። አሁን ልጆቻቸውና ሌሎች ቤተሰቦቻቸው ይኖርበታል። ይህ መክሊት ሆቴል ይባላል። ሰፈራችን ጋር ያለ ምርት ሆቴል ነው። እንኳን ፋብሪካ እንግዲህ ትልቅ ሆቴል፣ ጎጃም በረንዳ ጋር የነበረው መክሊት ሆቴል ታስታውሷል? እሺ፣ አዎ። እሱ ሆቴል ማለት ሲፈርስ ወደዚህ መጡ። አደባባዩን ይመስላል በነገራችን ላይ ይሁን ሁሉንም ቀበሌዎች ያካለለ ነው። ከዚህ ካደባባይ ወደዚህ ስንመጣ ወረዳ ስምንት ሁለሌ ክፍለ ከተማ ወረዳ ስምንት ይባላል። ከአደባባዩ ደግሞ ይዘን በዛኛው ስንሄድ ደግሞ አራዳ ክፍለ ከተማ፣ አራዳ ክፍለ ከተማ። አደባባዩ እንደ ድንበር ነው። ዋናው አደባባይ ይሄ ነው። ያ የሚታየው ጂ ዋይ ህንፃ ይባላል እንቁላል ፋብሪካ የመጀመሪያው ህንፃሱ ምንም ህንፃ ሳይሰራ መጀመሪያ ቢሰራው ህንፃሱ፣ ይሄ ዘሩ በላይ ህንፃ ይባላል። አዎ፣ ይሄም ከእዛው ቀጥሎ የተሰራ ህንፃ። ያ የሚታየው ኮንዶሚኒየም ደጃች ይገዙ ኮንዶሚኒየም ይባላል። አዎ፣ ደጃች ይገዙ ኮንዶሚኒየም ይባላል። እዛ ጋር ፖሊስ መኮንኖች ክበብ አለ። እዛ ጋር ኮንዶሚኒየም አለ። ይሄ ግን ደጃች ይገዙ ኮንዶሚኒየም ነው። ያ ኢትዮጵያ እድገት ትምህርት ቤት ያ የምትታየው ምትታየው ወይ ደሞ የግራውንድ ፕላሱ ዋን ቤት የሙሉጌታ ጌታቸው የቀድሞ የቅድስ ጊዮርጊስ የኢትዮጵያ ብሔራዊ ቡድን ተጫዋች የነበረ ማለት ነው። የእንቁላሏ ታሪክ ያለቹ እዚህ ቤት ነው እንግዲህ ማለት ነው። እዚህ ቤት ነው በቃ ጣሊያኖች የነበሩት እዚህ ቤት ነው። ከዚህ ቤት ነው አስኳሏን ብቻ ለኬክ መስሪያ ለተለያየ ነገር ወደ ሀገራቸው ወደ ለተለያየ ቦታ ይወስዳሉ። ቅርፊቱን እዛ እንቁላል ፋብሪካ ድልድይ ውስጥ ደጃጭ ይገዙ ድልድይ ይባላል። ድልድይ ውስጥ ቅርፊቱን ይጥሉታል። በዛ ምክንያት ነው እንቁላል ፋብሪካ የተባለው። አባቶቻችን እንደሚነግሩ በዛ ምክንያት ነው እንቁላል ፋብሪካ የተባለው። ስለዚህ የእንቁላል ፋብሪካ ዋና ዋና የሰፋ የትዝታዋ ምንጭ ተገኝታለች። የጣሊያኖቹ ቤት። አዎ እንቁላል ፋብሪካ። መለኛ ነው፣ መለኛ ነው፣ መለኛ ነው። አሪፍ ሲአርኤስ ይባላል። የካቶሊክ እርዳታ ማዕከል ነው የሚባለው። የካቶሊክ እርዳታ ማዕከል ቢሮዎች አሉ፣ መኖሪያዎች አሉ። የእንትኖች የመነኮሳት መኖሪያ ያለ ከጀርባ የካቶሊክ እርዳታ ማዕከል ይባላል። ሲ አር ኤስ ይባላል። ከፓስተር ካቶሊክ እርዳታ ማዕከል ይባላል። አዎ እነ ዊንጌት እነ ፓስተር ደግሞ እናንተ ጎረቤቶች ናቸው። እዚህ ነው የሚሰጣቸው የአሰፉ ይርጉ ቤት ያልኩ ከሄዱ ይሁን፣ ይሁን በዚህ ነው። በኋላ ምንፃ እጥፍ ስትል ማለት የአሰፉ ይርጉ በደርግ ጊዜ አዋጆች፣ የተለያዩ የመንግስት ውሳኔዎችን ምናምን የሚያስተላልፉ ሰው ናቸው። በድምጻቸው በጣም ይታወቃሉ። በጣም የሚያስገመግም ድምጽ፣ በጣም ደስ የሚል ድምጽ ነበራቸው። በጣም ይህ አዋጅ በጊዜያዊ ወታደር አስተዳደር አዋጅ ቁጥራን ህዝባ ጠቀስ ይችላል ከዛሬ መስከረም ሁለት ቀን 1967 ዓ ም ጀምሮ ከስልጣናቸው ወርደዋል። ህዎቹም መርጦ ህገ መንግስቱ እስኪታወጅና መንግስት እስኪቋቋም ድረስ ወታደራዊው ደርግ የመንግስቱን ስልጣን ይዞ አገሪቱን ይመራል። ዘጠኝ የዚህን አዋጅ ቁጥር ስምንት ህጎች የሚተላለፉ ሰዎች ሆነ በኋላ የአስተዳደር በደልና አላግባብ መበልጸግ ወንጀል የፈጸሙ ባለስልጣኖች የተቋቋመው የጦር ፍርድ ቤት የተሰጠው ፍርድ ይግባኝ አይኖረው። እናት ሀገር ለሰፊው ሕዝብ የቆሙ ልጆቿን ደጋግማ ትጠራለች። ፊልሞችን በመቅዳት ቪኤችኤስ ዴኮች አሉ አይደለ ጥገና የተለያዩ ጥገናዎችን በማድረግ የሚታወቁ ሲሆን ነው ቤቱን አከራይተውት ዩኒ ሳውንድ ይባላል በጣም ብዙ ሰው ያቀዋል በጣም ደሞ አንድ አይነት ቤቶች ናቸው ሁለት ቤቶች ናቸው አንድ አይነቶች ናቸው የምታግዥኝ ነገር አለ ዩኒ ሳውንድን ለሚባሉ የቪኤችኤስ ኤሌክትሮኒክስ የሚሰራበት ነበረ። ያኔ ቪኤችኤስ ማለት ብዙ ቦታ አልነበረም። እና ማስታውሰው ሆነ ኤንቲኦ የሚባል ናሽናል ቱሪዝም ኦርጋናይዜሽን የሚባል መኪኖች መኪኖች ውስጡ ደርጎች፣ የደርግ ባለስልጣኖች ወደ ሶደሬ ሲዝናኑ ምን ሲሉ፣ ቲቪ ሲበላሽ መጥቶ የሚያሰሩት እዚህ እንደነበረ በልጅነታችን ማስታውሰዋል። ና በጣም ታሪካዊ ቦታ ታሪካዊ ቤት ነው። በእንቁላል ፋብሪካ በእንቁላል ፋብሪካ ታሪካዊ ቦታ ዘፋኞች ይመጡ ነበረ። እነ ጥላውን ገሰሰ እነ ማሙ ሁሉም እየመጡ መኪናቸውን እያቆሙ እዛኔ ምንም የለማ እንትን የለም ፊልም ከዚህ ነው አስጭነው እንትን እያስቀዱ ምን እያሉ ከዚህ ነው ዞሚ ጥላውን ገሰሰን የምናስታውሰው። እሺ፣ ጥቁር መርሴዲስ መኪና ነበረችው። እዚህ ያሰራ ሲገባ እዚህ ጋር ቆመን ሰላም ብለ ነው፣ ምናምን አስር አስር ብር ሰጥቶ ላዳ። አዎ ትንሽ ትዝታውን ያው ላዳ እንግዲህ። እዚሁ አካባቢ ነው የምንሰራው፣ እንቁላል ፋብሪካ የእንቁላል ፋብሪካ ልጆች ነን እነ ሲሳይ፣ ደመረ፣ ሳሚ በጣም ብዙ ናቸው። ቅጽል ስም ቻፒ ይባላል። በጣም በትረባ በምንም የታወቀ ነው በቅጽል ስም። ለምሳሌ አሁን ቴዲ ፍራንክ እባላለሁ። ፍራንክ የተባልኩበት ምክንያት ፍራንክ ተበትኖብኝ ነው። አቦታው ጨላው ተበትኖብህ ነው። ስቴድ ጨላው እንዳለ በተነብኝ እንጂ ይህን ነው የምከፍል ብሎ

ያሬድ ይባላል። ያሬድ ጌታቸው። ስለ ቤተሰቦች ታሪክ እየነገሩ ነበር። ይሄ ቢጫ ቤት ነው አይደል? አዎ። እግር ኳስ ተጫዋቾች እንደሆናችሁ ሁላችሁ፣ አብዛኞቻችን ቤት ውስጥ ተጫዋቾች ነው። እስቲ ንገረኝ ስለ እግር ኳስ ታሪካቸው። ትልቅ ወንድሜ ብሔራዊ ቡድን ሁሉ ተጫውተዋል። ጌታ ጌታቸው ይባላል። አዎ። ትንሽ ወንድሜ አብይ ይባላል እሱም ጎበዝ ኳስ ተጫዋች ነው። ሰባት አመት ምናምን ፖሊስ ተጫውተዋል። አባቴ ኳስ ተጫዋች ነበር የሰላም በጉለሌ። እሺ። ኳስ ተጫዋች ነበረ። ያው ሁሉን ነገር የወሰድነው ከእሱ ነው እና መልካም አባት ነበረ። አሁን በሕይወት የለም አስር አመት ይመዛል። እና የሚሰራ የነበረው እዛ እንኳን ፋብሪካ ውስጥ እነሱ የሚሰሩት ይሄ ፋብሪካው ከዚህ ከምቢልታ በላይ ያለችው ፎቅ ጀምሮ እዚህ ወፍጮ ቤቱ ድረስ ነው። ፋብሪካ ነው፣ ፋብሪካ የሚባለው እንቁላሉ ይመጣል። አስኳሉ ለብቻ የሚዝለገለገው ነገር ለብቻ እንትኑ ማለት ነው ይለይና፣ በበርሜል እየታሸገ አስመራ ነው የሚላከው ልጣጩ እዚህ ጋር ነበር የሚደፋው። ይህ ታች ወደ ታች ጫካ ነበር። እንቁላል ፋብሪካ የተባለው ፋብሪካ ኑሮ አይደለም፣ እንቁላል ራሱ ኢምፖርት የሚደረገው እንትኑ ነው። ይሄ ለውሁ አስኳሉ አይደለም፣ አስኳሉ አይፈልጉትም። ይሄ የሚዝልግልግ የሚለው እሱ ነው የሚፈለገው። እና ይመስለኛል አሁን አባቴ ሲነግረኝ ለእንትን ነው የሚሰሩበት ነው የተባለው ውሁ፣ ማጣበቂያ ምናምን ነው ለዛም ነው አስመራ ነበር ኢምፖርት የሚደረግ፣ ይላክ ነበር በዚህ በብረቱ በርሜል እየታሸገ። ወደ ሶስት አራት ሰዎች ነበሩ እዚህ። አረጋ አለ፣ ጋሽ ብርሃኑ አለ፣ አባቴ አለ፣ እንደገና ጋሽ መኮንን የሚባል አለ። እዛ ፋብሪካ ውስጥ ነበር የሚሰሩት። ሶ በቅርብ ጊዜ ነው የተሰራ ነበር። እንደውም የድሮ ፎቶግራፍ ነበር፣ አላቅም ግን አሁን የት እንዳለ እንጂ ይሄ የእንቁላል ፋብሪካ አደባባይ በቅርብ ጊዜ ነው የተሰራ። አንተን ሳናገኝህ የሚገርም የሰፈር ልጆች ስለ እናንተ ቤተሰብ ብዙ ነገር እያጫወቱ ነበር እና በሰፈር ውስጥ ያላችሁን የቤተሰብ ክብር፣ ፍቅር አመሰግናለሁ። ብዙ ብዙ ነው ይቀብዙ ያህል ይሻለኛል ሙዚቃ ተጋብዣል። የብዙዬን ደግሞ በጣም ወደው ሙዚቃ ነው። በጣም እኔ ከድር አመት የእንቁላል ፋብሪካ ሰው ነው የሚባል ፎቅ ላይ የመጀመሪያው ህንፃ መሆኑ ነግረውኝ ነበር። በደንብ በቃ ምንም ጋር እዚህ ጋር ነው ፎቁ አይነት፣ ለምን ይሰራብናል ምናምን ሲሉ ሁሉ እንደ ጥላውን ለምንድነው የምትከለክሉት ጥላውን በላያችን ላይ ይጣላል። እንደገና ደግሞ ውሃ ሲፈስ ወደ እኛ ይመጣል። ፎቅ ብሎ እኮ ይሰራል ቱቦ ሁላ ይደረጋል ምን ይደረጋል ሲባሉ በሙሉ ሰልፍ ሁሉ ወጥቶ እንዴት እንደዚህ ተደረገ ብለዋል። በኋላ ግን ተሰርቶ ሲያዩ ለካ ፎቅ የሚባለው ይሄ ነው። ዘሩ የለ ማን የለ ይሄ ነው

እንቁላል ፋብሪካንን፣ የእንቁላል ፋብሪካ መንታዎችን አግኝተናቸዋል፣ እንተዋወቃቸዋለን። ትንሳኤ ፍቃዱ፣ ትንሳኤና ፋሲካ ፍቃዱ። ፋሲካ ፍቃዱ ማን ነው ታላቅ? እኔ በሀያ ደቂቃ አብሽር። አቦ ስለዚህ እንቁላል ፋብሪካ ሲጠቀስ የእናንተ መንታነት ብዙ ሰው ያስታውሳል፣ ያውቀዋል አይደል? ወግ ከማን ጀምር? ከእኔ አባ። እወላለዳችንም የፋሲካ ዕለት ነው የተወለድነው አምስት ጉዳይ አካባቢ የሩብ ጉዳይ አካባቢ ተወለደ። እኔ አናቱ ላይ ዘጠኝ ሰዓት ተወለድኩኝ። ዶሮ እየተፈሰከ ነው የተወለድኩት። ግማሾቹ ዶክተር ማዘርን እያከሙ ግማሹ ዶክተር እየፈሰከ ሌሊት ዘጠኝ ሰዓት ለት ሁለት ስለቀደመ ትንሳኤ ፍቃዱ ተባለ። ተከታይ ስለሆን ፋሲካ ተባልኩ። ስለዚህ ቅደም ተከተሉ ነው የሚሰራችን። ትንሳኤና ፋሲካ ቀድሞ የወጣው ትንሳኤ ሆኖ ቀጥሎ ፋሲካ። ታላቅ ስለሆነ ክርስቶስ መጀመሪያ ትንሳኤ ድል አደለ ያደረገው ትንሳኤ ያደረገ ትንሳኤ የተባለ ፋሲካ የተባልኩት ሁለተኛው። ፋሲካ በዓል ደግሞ ከትንሳኤ በኋላ ተከበረ። ለዛ ነው አወጣጡ እንደዛ ነው። ይወጣልን አባታችን አባታችን ነው ያወጣልን። መለኛ ናቸው፣ በጣም በጣም መለኛ ናቸው። አው እስቲ ስለ ሰፈሩ ታሪክ ማለት መንታ በመሆናችሁ በሰፈሩ ውስጥ ምን የተለየ ነገር አለ ሲያጫውታል። አው በመንታነታችን ብዙ ነገር ደርሶብናል። እሺ። ደስ የሚልም ነገር አለው፣ አንድ የሚከፋም ነገር አለ። እሺ። በእሱ እኔ ተፈንክቻለሁ። በአንድ ወቅት የሆነ ሰፈር ተጣልቶ ለእኔ አልነገረኝም። እኔ በዛ ሰፈር አገራ ማነው ብዬ ስሄድ እሱ መስያቸው ፈነከቱ። ጥቅሙ ምን መሰለ? ትምህርት ቤት አንዱ ታሞ ከቀረ ለአንዱ ክላስ ገብተህ አለው ትላለህ። በዛ በዛ ጥቅም አለው። ግን ጉዳቱ ይበልጣል። የመንታ ባይገርምህም ጉዳቱ ይመጣል። ምግብም አሁን ለምሳሌ ቤት ስናድግ ጩጭዎች ሆነን ምሳ ሲሰጥህ ወጡ ከጣፈጠ መልሰህ ትገባና እሱም መስለት ትበላለህ ደግመህ፣ ልብስ ቀይረ እሱ ሶስተኛ ጊዜ ሲሄድ የለም ተብሎ ይገረማል። ይህንን ማረግነ ን እያለን እናደርግ ነበረ። አዎ ብዙ ነገር አለው። ከአባትም አሁን አባታችን በሹፍርና ነው ያሳደገን። ፊልድ ሲሄድ አንዳንዴ ለእንትን ብሎ ወጪ ብር ይሰጥህ የለም ቀድም እቀበልና መልሼ ወጥቼ ልብስ ቀይሬ ይመለስና እሱም መስዬው ደግሞ ይቀበለዋል። የገዛባቱ የገዛባቲ ያንተ የኛ አይደንቲካል ትዊንስ ስለሆነ አሁን ነው ስናድግ በጣም መለየት የጀመርነው እንጂ በፊት በጣም ልጅ እያለን ብታየን ማንም የሰፈሩ ሰው አይለየን። ሀምሳ አምስት ነው የሚሉ ኦዴት አው። እሺ ለምን መንትዮቹ ሀምሳ አምስት ነው የሚሉት? ምን በቃ አንልላይ። አው በቃ ሁለታችንም አይደንቲካል ትዊንስ ነን። ፊዚካልም ቁመትም መልክም ሁሉ ነገር አንድ አይነት ነው ይጫሲመምአየሩን ያዘብ ይገርምህ፣ እሱ ሲታመም እኔ ከሶስት ቀን በኋላ እታመማለሁ። እራሱ በፊት ነው፣ ይህንም ነገር ልጅ እያለም ማለት ነው። አሁን ላይ የለም አንድ አሁን ለምሳሌ የሆነ ነገር ልንገርህ፣ እሱ እዚህ ጋር ተፈንክቶ መጥቶ እኔ ቀድሜ ለማዘር እዚህ ጋር አመመኝ ብዬ ተኝቼ አውቃለሁ። ህጻን እያለን ማለት ነው። ያው አይደንቲካል ትዊንስ እናታችን ያመጣው ነገር ነው መሰለኝ። አዎ ይባል እና በዚህ እንቁላል ፋብሪካ ካለ ነው ብቸኛ መንቶች እኛንን። ከዛ በኋላ አልተወለደም መን አለ። በእርግጥ ወደዛ ወደዛ ሰፈርም አለ እዛ ዜሮ ሰባት የሚባል ሰፈርም አለ። በፍቄና አሸናፊ የሚባሉ መንታ አሉ። እነሱም እንደኛ አይደንቲካል ትዊንስ ናቸው። ግን ለዚህ ለእንቁላል ፋብሪካ አካባቢ ብቸኞቹ መንታ እኛ ነን። ዋው ዋው ዋው። መልእክት አለ ጨርሰናል። እዴው አፖስቶ አፖስቶ የሰፈራችን ልጆች አባቶቻችን እናቶቻችን ሲነግሩ እንቁላል ፋብሪካ የሚባል ስያሜ ነው እንጂ እንቁላል ፋብሪካ እዚህ የለም። ድሮ ጣልያኖች አስኳሉን ይዘውና ቅርፊቱን ወንዝ ጥሉት ነበር ነው የሚባለው። ቅርፊቱ በጣም ሲከመር ሰዎች ሲያልፉ አስኳሉ ተጭኖ ይሄዳል። እሺ፣ ቅርፊቱ ግን እዚ ደጃች ገዙ ወንዝ አካባቢ ጥሉት ነበረ። የዛኔ እንቁላል ቅርፊት ስለተከመረ እንቁላል ፋብሪካ የሚባል ስያሜ መጣ። በዛ ነው። ጎረቤቶቹ እነማን ናቸው? እንዳለ ዚህ ምታ ጉለል ያለ እሺ ነጋዴ ድር አለ፣ በጣም ነጋዴ ድር የሚባል አለ። የታዋቂ ታዋቂ ሰዎች ያሉበት እታች ማሞካቻ አለ። በጀርባችን ደግሞ ደጃች ይገዙ እኮ እንደሆነ የሚባሉ ደጃች ይገዙ የሚባሉ የድሮ ባላባት የነበሩ ሰዎች ነበሩ። ፍቅር እስከ መቃብር ሩፋይል ነው አይደለ? እኔ በመጽሐፍ ነው በእርግጥ እሱን ነገር የማውቀው፣ በህይወት አላውቅም። ግን ሩፋይል እንዳረፈ እና ብዙ ውለታ ከፍላለት ለፍቅር ዋጋ ከፍላ ሰብለውን ግን

ወንዙ ስር ነው የምትሰራው። የእንቁላል ፋብሪካው ግዛቱን ይዘዋል። ወንዙን፣ የልብስ የውሻ መኝታ ነው። የድመትስ የለህም? እዚህ ሳይዝ ማሳነስ ድመት ስላለች አለኝ። ያው እዛ አለ። በልጅነቴ እኛ ቤት ራሱ የነበረ ቆሻሻ ልብስ እዚህ ይቀመጣል፣ የሚታጠብ ልብስ። የዚህ ዘመን ልጆች እያያችሁ ነው፣ ልብስ ማስቀመጫችን አይደለ። ስንት ገባው? ስንት? እስከ አራት መቶ እስከ አምስት መቶ ነጋዴ ይረከባሉ። ወደ ሌላ ቦታ የወሰድን ነው ብር ይሰቀላል። ከዛ ንብ ይመጣል። ከዛ እናት ንብ እናት። አዎ እና ሁለት ንግስት ስትሆን ጥላም ከሰሰ እዚህ እንደነበረ ሰማህ? አዎ እስኪ ብቻው ዴት ቀይ ብረት በር የራስ መስፍን ልጅ ስሟ ሂሩት ይመስለኛል። እሷን አግብቶ በወጣበት ሰዓት ከዚህ ቤት እንደወጣ አስታውሳለሁ እኮ የራስ ሂሩት እዚህ ነበር ነው ህጻኖች ትንሽ እዚህ ጋ አቆመን አጅበው ታጅበው ሲወጡ ምናምን ምን አስታውሳለን። ጥቁር መርሴዲስ መኪና ህዝብ ለህዝብ ላይ የተሸለመው ይመስለኛል። ጥቁር መርሴዲስ መኪናውን ይዟት ሲወጣ እና ሲገባ እዚህ ስለምናይ እሱን ለማየት እዚህጋ እንቆማለን። ቅድምም ዩኒሳውንድ ብዬ ነገርኩኝ። የቪኤችኤስ ክሮችን ለማሰራት ምናምን በብዛት እዛ ዩኒሳውንድ ይመጣል እና እሱን ለማየት በቃ ጠዋት ሲወጣት በተለይ ቅዳሜና እንትነጩ ህፃን ሆነ እሱን ለማየት በጣም ስለምንጓገም፣ መኪናዋን ለየት ያለ ነው። መርሴዲስ በዛን ሰዓት፣ አዎ ብዙ መርሴዲስ ላይ በጣም ሰፊ ነው። እንግዲህ የእንቁላል እንቁላል ፋብሪካን ትዝታ በተለያየ መልኩ አየን። እነዚህ ሁለት ወንድሞች እንዲሁም ደግሞ ሌሎች መንታዎቹን ጨምሮ ሌሎች ባልደረቦችም የእንቁላን ፋብሪካን ትዝታ ነገራችሁኝ። በጣም ነው የማመሰግነው። አመሰግናለሁ። በጣም አብሽሩ። ታንክዩ፣ ያራዳ ልጆች። በጣም እኛም በጣም እናመሰግናለን። እንግዲህ ጥላውን ገሰሰ እዚህ እንደተዳረ ስለሰማን የጥላውን ገሰሰን ዜማ ተገባብዘን እንጨርሳለን ማለት ነው። ትዝታችን በኢቢኤስ ከእንቁላል ፋብሪካ ይመስል ነበር። ጤና ይስጥልኝ ባይ። ባይ ያራዳ ልጆች ባይ ባይ፣ ባይ ባይ